በዩናይትድ ስቴትስ ውስጥ በሚገኝ ግንባር ቀደም ከሆኑ ዩኒቨርሲቲዎች ውስጥ በአንዱ አንድ አስገራሚ ነገር ተከስቷል። በስምም ፔን ስቴት ዩኒቨርሲቲ በመባል ይታወቃል። በዩኒቨርሲቲ ውስጥ ዶክተር ሳም ሪቻርድ የሚባል የዩኒቨርሲቲ መምህር ቱርክ ውስጥ የሚገኝ መስጊድን በሚጎበኝ ጊዜ ስላጋጠመው ተሞክሮ ለተማሪዎቹ እየነገረ ነው። ሙስሊም ሳይሆኑ ለመጀመሪያ ጊዜ በመስገድም የሚፈጠረውን ድንቅ ስሜት እያጋራ ነው። ቪዲዮን እንመልከት። ከጥቂት ዓመታት በፊት ኢስታንቡል ነበርኩ። እናም በኢስታንቡል ውስጥ የሚገኝ ሰማያዊ መስጂድ አለ። እኔም የያዝኩት ሆቴል የሚገኘው ከሰማያዊው መስጊድ ተሻግሮ ነበረ። አስቡት፣ ከሰማያዊው መስጊድ የሚመጣውን የአዛን ወይም የስግደት ጥሪ ስትሰሙ፣ በተደጋጋሚ እየተሳብኩ ወደውጭ ወጣ ነበረ። በእርግጥም እጅግ ከሚስቡ ውብ ህንፃዎች መሃል አንዱ ነበረ። ካየኋቸው ሁሉ

በሆነ ሁኔታና ጊዜ አንድ ሰው በተመስጦ ላይ ለመሆን በሚቀመጥበት አይነት መንገድ ከምሰሶዎቹ መሃል አንዱን ተደግፌ ተቀመጥኩና ስለ ቦታው ውበት በተመስጦ ውስጥ ሆኜ ሳብሰለስል ከአእምሮ መውጣት አልቻልኩም። በዚህ ጊዜ ሰዎች ረድፍ መያዝ መጀመራቸውን ልብ አላልኩም። ቅድም ሰዎች ለመስገድ መስመር ሲይዙ የሚያሳየውን ቪዲዮ ማሰብ ትችላላችሁ። በዛ አይነት ሁኔታ ላይ እያለሁ የሆነ ነገር ተሰማኝና አይኖቼን ገለጥኩ። በዚህ ጊዜ የሆኑ ሰዎች እየጠሩኝ ነበረ። በመስመሮቹ ማለትም በሶፎቹ መሃል ያለውን ክፍት ቦታ መሙላት ነበረብኝ። የተፈጠረው ነገር ሲገባኝ ኦ ሽት ተበላው ያልኩት አይ አም አባውት ልሰግድ ነበረና በህይወቴ ለመጀመሪያ ጊዜ መስጅድ ውስጥ፣ ከዛ ደግሞ በጣም አሪፍ ተሞክሮ ነው የሚሆንልኝ አልኩ። እንድቆም ቆም ጠሩኝ፣ ቆምኩ። ሙስሊም አለመሆኔን ማንም የሚያውቅ የለም አይደል፣ ከዛ ይሆናልኩና ቆምኩ። አይን ላለመግባትና ድብቅ ለመሆን ሞከርኩ ይላል የዩኒቨርሲቲው መምህር። ከዛ ቀጥሎ የተፈጠረው ነገር ሙስሊሞች እንዴት እንደሚሰግዱ የሰጠውን ማብራሪያ በተግባር ለማሳየት ሁኔታዎችን ማመቻቸት ጀመረ። ከዛም ሪቻርድ የአሰጋገዱን እውነተኛ እንቅስቃሴ እንዲያሳዩት በርካታ ተማሪዎችን ተጠራ። ይህ ክስተት በሌሎቹ በመቶዎች በሚቆጠሩ ተማሪዎች ፊት ለፊት እየታየ ነበር። ሙስሊም ን አንድ ሁለት ሙስሊም ተማሪዎች ወደፊት እንድትመጡልኝ እና ስግደቱን ከባሰም ጋር እንድናደርግ እፈልጋለሁ። ለስግደት የሚደረገውን ጥሪ አዳምጦ በእርግጥ የስግደት ጥሪውን ብናደርግ ሙስሊም ተማሪዎች ተነስተው መምጣታቸው አይቀርም። እንዲህ ስለሆነ የሚደረገው ምን እያለ ነው? ከአንድ አምላኮች ሌላ አምላክ አለመኖሩን እመሰክራለሁ። በነገራችሁ ላይ ይህ አምላክ የክርስቲያኖችም የአይሁዶችም አምላክ ነው። አንድ አንተ መሆን አለብህ እና ና ወደፊት። ሌላ ማን አለ? ክርስቲያን የሆነ ሰው ፈልጋሉ። ክርስቲያን የሆነ ወንድ ሰው ፈልጋሉ። አይሁድ የሆነ ሰው ካለም እንደው እሱ ይሻላል መሰለኝ። አይሁድ የሆነ ሰው ፈልጋሉ። አዳምጡኝ እንድታደርጉ የምፈልገው እኔን እንድትሆኑ እፈልጋለሁ። በሙስሊሞች የተሞላ ክፍል ውስጥ ናቸው። እነሱ የሚያደርጉትን ማድረግ ይኖርባቸዋል። ምን እየተደረገ እንደሆነ እንደማታውቁ ወይም አለመዋቃቸውን እነሱ እንዲያውቁ ማድረግ አትችሉም። ስለዚህ ምንም የምታውቁት ነገር የለም። ማስባተት ደግሞ የለባቸውም።

አንድ አምላክ ብቻ እንዳለ እመሰክራለሁ። አሁን ቀጥሎ በጣም አሪፍ፣ ምርጥ አድርጋችሁነው የሠራችሁት። ያላደረግካችሁት ብቸኛ ነገር መሬቱን እንዲነካ ያደረግከው ግንባርህን ሳይሆን አፍንጫህን መሆኑ ነው። ይህም ልክፉ አይሰጥም። ምርጥ ነው የሰራው አንተ። ከእርሶ ትንሽ ብቻ ነበረ ከኋላ ይሆንው

ይህ አሁን እነሱ እንዳደረጉት ያለው ሁለት ጊዜ ከፍ ዝቅ ያሉት ሁለት ብቻ የሚሰገድ አለ። ጠዋት ላይ ሁለት እንሰግዳለን። እኩለ ቀን ላይ አራት እንሰግዳለን፣ አራት ጊዜ መደጋገም ይኖርባቸዋል። ከቀትር በኋላ አራት እንሰግዳለን። ጀንበር ስትጠልቅ ሶስት እንሰግዳለን። በኋላ ምሽት ላይ አራት እንሰግዳለን። እነዚህ አንድ ላይ ሲደመሩ በቀን ውስጥ አምስት ጊዜ የምንሰግድ ይሆናል። ስግደት ከኢስላም አምስቱ ምሰሶዎች ውስጥ አንዱ ነው። ነቢዩ መሐመድ ሶለላሁ ዓለይሂ ወሰለም ባስተማሩን መንገድ አምስት ጊዜ በቀን ውስጥ መስገድ እድሜያቸው ለደረሱ ሙስሊሞች ግዴታ ነው። እናም ከአስር እና ከዛ በላይ እድሜ የሆናቸው ሕፃናቶች መስገድ አለባቸው። ከአላህ ጋር የሚደረግ መስተጋብር የአማኙን እምነት ያጠናግረዋል። ሙስሊሞች አላህ በቁርአን በኩል እንዳናገረን እናምናለን። ሰላት ደግሞ ለአላህ መልስ የምንሰጥበት መንገድ ነው። ይህም በሱራ በቀራህ በአንቀጽ 43 ላይ ሰላትንም ደንብን ጠብቃችሁ ስገዱ በሚል ግዴታነቱ ተጠቅሷል። በተጨማሪም ሰላት ከበላእና ከመጥፎና ከሚጠላ ነገር የምትጠብቀን መሆኗ በሱራ አንከቡት በምዕራፍ 29 በአንቀጽ 45 ላይ እንዲህ ሲል ተገለጸዋል። ሶላትንም ደንቡን ጠብቀ ስገድ፣ ሶላት ከመጥፎና ከሚጠላ ነገር ሁሉ ትከለክላለችና አላህንም ማውሳት ከሁሉ ነገር በላጭ ነው ይላል።